ባላህ መላለው ንግግሩ መንፈስ የሚማርክ ውበት አለው። ስሩ የለመለመ ቀንዘልም የሚያፈራ ነው። ከጠቀሳቸዋቸው ሀሳቦች አንዱን እንኳ ብትሉት ሀሰትነቱ ወዲያው ይጋለጥባችኋል። አሰላሙ አለይኩም ረህመቱላሂ ወበረካቱ ወደ የተከበራችሁ የቻናል ቤተሰቦች እንዴት ናቸሁ? ሰላም ከአልሐምዱሊላህ ብጥን ሰላም ነኝ። ክርስቲያን ወገኖችም ሰላም ሰላም ብያለው። ለቻናሉ አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ የሆኑ ቤተሰብ የሆናችሁ ሀሳብ አስተያየታችሁን ጠብቃለሁ ማለት ነው ከትናንቱ የቀጠለ ሴራ ክፍል አስር በአላህ እምላለሁ ንግግሩ መንፈስ የሚማርክ ውበት አለው። ስሩ የለመለመ ቀንዘሉም የሚያፈራ ነው። ከጠቀሳቸዋቸው ሀሳቦች አንዱን እንኳ ብትሉት ሀሰትነቱ ወዲያውኑ ይጋለጥባችኋል። ሆኖም ግን ደጋሚ ነው ማለቱ የተሻለ አማራጭ ነው። አባትን ከልጅ፣ ወንድሙን ከወንድሙ፣ ባልን ከሚስት እንደዚሁም ከወገን የሚነጥል ድግምተኛ ንግግር አምጥቶብናል አለ። በዚህ ተስማምተው ተለያዩ። አንዳንድ ዘገባዎች እንደሚያመለክቱት ወሊድ ያቀረቡለት ሀሳብ ሁሉ ውድቅ ሊያደርግ አማራጭ ሀሳብ ንገረን ሲሉ ጠይቀውት ነበር። ላስብበት ጊዜ ስጡኛ ያላቸው ብዙ ካሰበበት በኋላ ከላይ ከተጠቀሰው ሀሳብ ሰጣቸው። አላህ ወሊድን በማስመልከት አስራ ስድስት የቁርአን አንቀጾች በአልሙደሴር ምዕራፍ ውስጥ አስፍሯል።

ከበፊቶቹ ድርሳትና የተወሰደ ድግምት እንጂ ሌላ አይደለም። ይሄ የሰው ቃል እንጂ ሌላ አይደለም። አልሙደሲር ጉባኤው በዚህ ሀሳብ ላይ ከተስማማ በኋላ ወደ ተግባር ለውጡት ጀመር። በሰዎች መተላለፊያ መንገድ ላይ በመቀመጥ ለሀጅ የሚመጡትን ሰዎች ለሀጅ የሚመጡትን ሰዎች እያንዳንዳቸውን በመያዝ ስለ ነቢዩ መሀመድ ስለ ላሁ አሌ ወሰለም ያስጠነቅቁ ጀመር። የአላህ መልእክተኛ ስለ ላሁ አሌ ወሰለም በበኩላቸው ለሀጅ የሚመጡ ሰዎችን በማረፊያቸው በአካዝ በመጃነህና በዙል መጃሕ እየተከተሉ ወደ አላህ ይጠሩ ጀመር። አቡልሀብም ከኋላቸው እየተከተለ የሚለውን አትስሙት ከወገኖቹ ሃይማኖት ያፈነገጠው ውሸታም ነው ይል ነበር። በዚህ ሁኔታ አረቦች ስለ አላህ መልእክተኛ ስለ ላሁ አለይሂ ወሰለም በዚያ የሀጂ ስርአት ላይ በስፋት ሰሙ። እርሳቸውን የሚመለከት ዜና በሁሉም የአረብ አካባቢዎች በስፋት ተሰራጨ። ዲዕዋውን ለማኮላሸት ጥቅም ላይ የዋሉ ልዩ ልዩ ስልቶች ሴራ ክፍል 11 ዲያዋውን ለማኮላሸት ጥቅም ላይ የዋሉ ልዩ ልዩ ስልቶች። ቆረንሾች የሀጂን ስርዓት አጠናቀው ፈታ ሲያገኙ ይህን ጥሪ ከመነሻው ለማኮላሸት የሚያስችል መንገዶችን ማሰብ ጀመሩ። የሚከተሉትን ስልቶች በመጠቀም መረጡ። አንደኛ የማፌዝ፣ የማናናቅ፣ የማስተባበል፣ የማጣጣል መሳቂያ መሳለቂያ የማድረግ ስልት የመጀመሪያ ነው። የዚህ ስልት ጠቀሜታ ሙስሊሞችን መዋረድና ውስጣዊ ጥንካሬያቸውን ማዳከም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ርካሽ በሆነ ስድቦች ሰደቧቸው። እንዲህ እያሉ ይጠሯቸው ጀመር፣ አንተ መልእክቱ የተወረደልህ ወይ በእርግጥም እብድ ነህ። ደጋሚና ቀጣፊ ይሏቸውም ጀመር። ከእርሱም የሆነ አስጠንቃቂ መልእክተኛ ስለመጣላቸው ተደነቁ። ከሀዲዎችም ይህ ውሸታም ድግምተኛ ነው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በደካማ ባልንጀሮቻቸው ተከበው በሚቀመጡ ጊዜ አላህ ከመካከላቸው ውለታውን የዋለላቸው ሰዎች እድለኞች እነዚህ ናቸውን? በማለት ያፌዛሉ። ሁኔታቸውን እንዲህ ሲል ተርኮልናል። እነዚያ አመጸኞች በቅርቢቱ ዓለም በአማኞች ይስቁ ነበር። አማኞች በአጠገባቸው ሲያልፉ ጊዜ ማፌዝ እርስ በርስ ይጠቃቀሱ ነበር። ወደ ቤተሰቦቻቸው የሚመለሱት በአማኞች በመቀለጃቸው በመርካት በደስታ ተውጠው ነበር። ምእመናን ባዩዋቸው ጊዜ እነዚህ ስህተት ውስጥ ናቸው ይሉም ነበር። እነርሱን ተግባር ተቆጣጣሪዎች ሆነው አልተላኩም። ሁለተኛ አስተምህሯቸውን ጥላሸት መቀባት፣ መልእክቶቻቸውን እና ሰብእነታቸውን ዙሪያ ብዥታዎችን መፍጠር፣ የሀሳብ ፍሬዎችን መንዛት ቁርአን አስመልክተው እንዲህ ብሏል። ይህ እርሱ ራሱ እንዲጽፍ ያደረገውና ጧት ማታ የሚነበብለት የቀደምት ህዝቦች አፈታሪክ ታሪክ ነው። አሉም ይህ ቁርአን ለሙሐመድ የሚነገረውና የሚያስተምረው ሰብአዊ ፍጡር ነው። መልእክተኛውን አስመልክተውም እንዲህ ብለዋል፣ ይህ ምን አይነት መልእክተኛ ነው? የምግብ የሚመገብ ወደ ገበያ ቦታዎችን የሚመላለስ ለእነዚያና መሰል እብለቱ ብለቶቻቸው የተሰጡ ምላሾችን ቁርአን ውስጥ በብዛት እናገኛለን። ሶስተኛ ሰዎች ቁርአን እንዳይሰሙና ትኩረታቸውን ወደ እርሱ እንዲያዞሩ ለመከላከል የጥንት አፈታሪኮችን እያወሩ የሰውን ሕሊና መጥመድ ሌላው ስልታቸው ነበር። ነዲር ቢን አልሐሪስ ወደ ኢራቅ በመሄድ የፋርስ የጥንት ንጉሳን መሪዎችን ተምሯል። እናም የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ስለ አላህ ሊያስታውሱና ቅጣቱን ሊያስጠነቅቁ ከሰዎች ጋር ቆይታ አድርገው ሲያጠናቀቁ ናዲር ቢን አልሐሪስ እርሳቸውን በመተካት እንዲህ ይላል፣ በአላህ ምላለሁ መሐመድ ከኔ ይበልጥ ያማረ ወግ የለም የለውም። ከዚያም ስለ ፋሪስ ንጉሳዊ ንጉሳን ያወጋቸዋል። እንዲህም ሲል ይጠይቃቸዋል፣ ታዲያ መሐመድ በወግ ከኔ የሚበልጥ እንዴት ሆኖ ነው? ኢብን አባስ ባስተላለፉት ሌላ ዘገባ እንዴት ተወሳው! ነደር ቢን አልሐሪስ ዘፋኝ እንስት ገዝቶ ነበር። አንድ ሰው ሲሰልም እንደሚፈልግ በሚሰማ ጊዜ ወደ ዘፋኝ ሄድና አብዩ አጠጭው ዝፈኝልኝ፣ ዝፈኝለት፣ መሐመድን ከሚጋብዝህ ነገር ህ የተሻለ ነው ይላታል እርሱም በማስመልከት የቁርአን መልእክት ተላልፏል በሰዎች መካከል ሰዎችን ከአላህ መንገድ ባለማወቅ የሚያጠም እንቶ ፈንቶ ወሬን የሚገዛ አማኝ በአላህ እና ቅጽም የሚያፌዝ የሚሳለቃለን እንዲህ አይነት ሰዎች አዋራጅ ቅጣት ይጠብቃቸዋል ሙስሊሞችን ማሰቃየት ቁረንሾች ከላይ ከተዘረዘሩ ስልቶች አንድ በአንድ በመጠቀም ነቢዩ ሰለላሁ ዐለይሂ ወሰለም ጥሪ ይፋ ከሆነበት ከአራተኛው ዓመት ነቢይነት መጀመሪያ ጀምሮ በጽኑ ተዋጉ። ለወራት ያህል እነዚህን ስልቶች ተጠቀሙ እንጂ ወደ ማሰቀየትና ወደ ማጥቃት አልተሸጋገሩም ነበር። ይሁንና እየተከተሉ በማጥላላት ዘመቻና ስልት ኢስላማዊን ዳዋ ለመምከን ጉልህ ፋይዳ እንዳላመጣ ሲረዱ ለሁለተኛ ጊዜ በመሰባሰብ ተመካከሩ። በመጨረሻ ሙስሊሞችን ለማሰቃየት እና በኃይል እምነታቸውን ለማስጓጎል ወሰኑ። እያንዳንዱ ባለቤት በሚመራው ጎሳ ውስጥ እስላምን በተቀበሉ ግለሰቦች ላይ አይቀጡ ቅጣት ያድርስ ጀመር። ተከታዮቻቸውም የነሱም ፈለግ በመከተል በሙስሊሞች ላይ ሊሰሟቸው የሚዘንኑ የግፍ ተግባሮችን ይፈጽሙ ጀመር። አቡጀህል ክብርና ልቅና ያለው ሰው መስለውን መስለሙን ሲሰማ ሌሎችን በእርሱ ላይ ያሳስቡታል፣ ያዋርደዋል፣ ይነቅፈዋል። ከፍተኛ የገንዘብ ኪሳራ እንዲያጋጥመውን በማስጠንቀቂያ ያሸማቅቀዋል። ተራ ሰው ከሆነ ደግሞ ይደበድበዋል፣ ያሰቃየዋል። በመስለማቸው ምክንያት ያስቀምጡት ካስቀመጡት መካከል የሞተን ሰው ሶስት ነገራቶች ይከተሉታል። ሁለቱ ይመለሳሉ፣ አንዱ ከእርሱ ጋር ይቀራል። ቤተሰብ፣ ገንዘብና ስራው ይከተሉታል። ቤተሰብና ገንዘቡ ይመለሳሉ፣ ስራው ብቻ ከእርሱ ጋር ይቀራል። ስለዚህ ሁላችንም ስራችንን ማሳመር ይኖርብናል። አላህ ከፈቀደው ውጭ በጭራሽ መስራት የለብንም። ከሽርክ፣ ከቢዲያ፣ ከዝሙት፣ ከስርቆት፣ ከሰውን መበደል፣ ወላጆችን ከመንገራጠጥ ሀሜት ነገር ከማዋሰድ አጅነብይ ሴት ከመጨበጥም ሆነ ከማየት ሶላት ከማሳለፍ ፊልም ሙዚቃና የመሳሰሉትን ጸያፍ ነገራቶች መራቅ በጥልቁ አላህ መልክተኛ ያዘዙትን ነገራቶች መራቅ አለብን መቼ እንደምንሞት አናውቅምና ከአሁኗ ሰዓት ጀምሮ ወደ አላህ መመለስ አለብን አንድ ምክር ላስታውሳችሁና ልጨርስ አማሟትህ በእሱ ላይ እንዲሆን የማትፈልገውን ስራ አኗኗርህ አታድርገው ለምሳሌ ሙዚቃ እያዳመጠ ፊልም እያየ የሰው ገንዘብ እየበላ ሶላት እያሳለፈ ባላህ ላይ እያጋራ ዝሙት እየሰራ ወላጆችን እየተሳደበና በጥቅሉ አላህን እያስከፋ መሞት የሚፈልጋለ በጭራሽ አይኖርም። ስለዚህ ኑሯችንንም ከነዚህና መሰል ጸያፍ ነገራቶች መራቅ አለብን። ምክንያቱም መቼ እንደምንሞተ እናውቅምና። በድጋሜ ለቻናሉ አዲስ የሆናችሁ ሰብስክራይብ ሊሆላን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ ሐሳብ አስተያየታችሁን እቀበላለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ